ደግሞ መጠንቀቅ አለብሽ። ለሊጋ እያ ይኸውልሽ፣ አዳይ። አንቺ ቲና፣ እዚህ ምን ትሰሪያለሽ? ቆይ ምን እያደረጋችሁ ነው? እያየሽ አይደል? ምን እየሰሩ ይመስልሻል? ቲና፣ አልገባኝ። እዚህ ምን ትሰሪያለሽ? ነውረች፣ ልቀቅኛ። ዘይ አንቺ ምን አገባሽ? ምንም የሚመለከትሽ ነገር የለም። ሆ ምንድን ነው አዳይ? እኔ ምንም አውቀው ነገር የለም። አንቺ እያየሽ እንዳለሽ ሆኖ እኔም እያየሁ ያለሁት አሁኑኑ። ከዚህ ክፍል ውጭ ምን ልሰሪ ነው? የሰው አልጋ ላይ እየተኛሽ አይንሽ እያየ ለምን ትጠይቅኛለሽ? እኔ እና ዴቭ አንድ ላይ ነን ዲና ልትክድ ነው ዴቭ ስም በይ ቆይ ከኔ ምንድ ነው ምን ልትሰሪ ክፍል የገባሽ ከኔ ምንድ ነው የምትፈልጊው ቆይ አደይ ለምንድ ነው በዚህ ልክ የምትፈራት የራሷ ጉዳይ በቃ ተዋት ዲና ትዕግስቴን አታስጨርሽኝ እሺ ከዚህ በላይ ሳላደርግሽ ከፍሉጭ፣ ወዚ ይሄ ፍቅርና የቲና ተንኮል ነው። ፍቅር አዎ እሷ ናት። ክፍል መታ እንዳመመ ነግረኝ ወደዚህ እንደመጣ ያደረገችው አዴ፣ እኔ ምንም አላመመኝ። ቆይ ከእኔ የምንፈልጋ ንገርኝ ዴቭ። እኔ ምንም ፈልጊ አይደለም አዴ፣ መታ ከሰላማዊ እንቅልፍ ቀሰቀሰችን እንጂ። ቆይ ዴቭ፣ ምን አድርጌህ ነው እኔ እንደዚህ የምትሆነው እኔን የምትቆጣኝ? ቆይ ምን አጥፍቼ ነው? ቆይ ባለፈው ተመልሰሽ ወደ እኔ እንዳትመጭ መጪ ከእኔም ከአደይ ምራቂ ብዬሽ ነበር አለ። ቆይ ዴቭ ስትናፍቀኝ ጊዜ ምን ላድርግ? አሁን ለኔ ጥፊ ይገባኛል። አደይን ስላየሃት ነው አይደል? በቃሽ። ሁለተኛ ዴቭ አጠገብ ላይሽ አልፈልግም። ነይ ውጭ ልቃቂኝ። አለቅሽ መልቅቂኝ። አደይ አደይ፣ አንቺ ልቀቂያት እሺ። ቲና አሁን በራስሽ ከዚህ ቤት ውጭ አይካልሽ፣ ግን የምገልሽ ነው የሚሆኑ እሺ ወዜ ለዲሁ አይደል? የእኔ ቆንጆ፣ እባክሽ ይቅርታ አድርጌልኝ። ስትገባ እንኳን አላወቁም ነበር። ደግሞ ያንተ ጥፋት አይደለም። ይህ ሁሉ የፍቅርና የቴና ስራ ነው። አንተ ምን የምታውቀው ነገር የለም። አመሰግናለሁ ግን በጣም ችግር የለውም። አንተማ መልኩ ግዴታ ነው፣ ግን መጠንቀቅ አለብሽ። ስምኝኔ ቆንጆ ወይ፣ በጣም ወድሻለሁ። እሺ እሺ፣ እትዬ ናቸው አንሹ መሽቷል እኮ ምን እላቸዋለሁ? ግዴለሽም ተረጋግተሽ አንሹ ይሄ ነው ትዬ። ሄሎ፣ አሪፍ ደህና ነሽ? ምን ነው አልመሸም እንዴ? አሀ እዛው አደርሽ? ለሊጋ ጥሩ አደረግሽ። በቃ ጥሩ እሺ። ለሊን አቅርቢያት እስቲ ላናግራት፣ አይደል? ስልኩን ለለሊ ስጫት ላውራት እያልኩሽ ነው። ምን እያለችሽ ነው? ለሊና ገናኝ እያለች ነው? ምን አዎ አይሰማም እንዴ ለሊን አገናኝ ያልኩሽ እኮ ነው ሀሎ አይሰማም ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ በያላችሁበት ሰላማችሁ በዝዝት የበሌለኝ ሰራተኛዋ አዳይ ክፍል 113 ይዤላችሁ ቀርብ ያለሁ ማለት ነው እንግዲህ ዛሬውን የዛሬውን እንግዲህ በጣም ያበደ ነው ማለት ነው። ውድ ቤተሰቦቼ ላይክ ሰብስክራይብ በማድረግ ቤተሰብን ሆኖ በአክሮት በትን እንትን እንጠይቃለን። እንግዲ ሰራተኛው አዳይ ክፍል 113 ይዤላችሁ ቀርቤያለሁኝ ማለት ነው። ውድ ቤተሰቦቼ እንግዲ ቲና እንግዲ ከዴቭ ጋር አንድ ላይ ሆና አዳይ ደርሳበት ነበረ። እንግዲህ የዚህ ቤት ባለቤት አንቺ ነሽ ወይስ አሽኖ ያለች ቲና። የገበሁሉ ዱላ እያነሰ ይችለዋል እንዴ? አንቺ ምንም ነገር አይመለከታቸውም፣ አርፋቸው ስራቸው ይስሩ ትላለች። ፍቅር ማለት ነው። እዚህ ጋር ደግሞ ዳይመንድ እና ሮማን ቁጭ ብሎ ነበር። ለመኖሩማ ጥሩ ነበረ፣ ግን እኮ የቤት ውስጥ መዋል የለብሽም፣ ወጣ ወጣ መዋል አለብሽ ይላታል። እኔ አካባቢ ሁሉም ቦታ በደንብ አሳይሻለሁ፣ ግን ደግሞ አሹ እንደዛ ሳድር ደስ አይለውም አሹ ሳይሆን ልብሽን ያለው ማዳመጥ አለብሽ ይላታል። ዳይመንድ ማለት ነው እንደዛ ያለ። ቴና የሮጤት ትመጣና አንቺ ደግሞ እዚህ የምትሰራ ልጅ ተዋወቃላችሁ ትላለች ሮማን። ኧረ አላቃትም አይ እያለ ቴና አንተ ልጅ ቆይ ምንድነው ችግር? ስንት ጊዜ ነው የነገርኩ? ካንቺ ጋር ምንድነው ያወራ ነው? በጣም ብዙ ነገር ተነጋግረን ብሬን ከበላህ በኋላ ታቃታለም ስልህ አይ ማለት ምን ማለት ነው? ከዛ ሮማን ጠየቀችው ከቼክስ ጋር ገደቅ ብዬሽ ተፋጠጭኛለሽ። ሮማን ደግሞ ምንድነው ለምንድነው ምፋታ ቆይ ምንድነው ችግር ገዛም ቢከበላ በኋላ ምንም ተመጣ ነገር የለም። አዳይም ዴቭን ባሉበት ቦታ ምንም ዴቭ ምንም ለውጥ አላሰይም። እኔ ራሴ አስተካክዋለሁ። ተረጋጌ ማውራት አይደለም በተግባር ነው። ዴቭ ወደ እኔ እንዲመጣ አድርግ ወይ አልፈልግም። ሮማን በቃ ተበሳጭታለች ማለት ነው። ምን ነው አገር ሁሉ ካል ሰማኝ ውስጥ እየለፈለብሽ ነው። ቆይ አልገባኝም። ዳይመንድ ምን ያደረክ ነው ትለዋለች ሮማን። አንተ ከቲና ተቀብለ አዳይና ዴቭ እንድለያዩ ታደርግ ነበረ። እንዳዛ አይደለም እያለ እንግዲህ ዳይመንድ በጣም ያሳዝናል ማለት ነው። አንቺ እንዳሰብሽው አይደለም። ታዲያ ምንድን ነው እስኪያስረዳኝ። አይ አንቺ ደግሞ ምንድን ነው የምትጨናጨኑ? እኔ ብሬ ተበላሁ እንኳን እንደዚያ አልሆንኩም እኮ ይለኛል። ከዛ ሮማ ስሰማ በጣም ደንግጣለች ማለት ነው። ብርሽን ፊትሽ ላይ ሳልበትቶ እና ፊትሽን በጥፊ አላጋጨው፣ ከፊቴ ጠፊልኝ ይላታል ዳይመንድ። ሁለታችሁም ተመካከራችሁ፣ ዴቭን አዳይ ለመላየት የሞከራችሁ ነበረ የእውነት በጣም ታሳፍራላችሁ። ሮማንዬ ላስረዳሽ ይኸውልሽ እያለ እንግዲህ ዳይመንድን እንግዲህ የቴናን አንገቷን እያነቃት ምንድን ነው ያጠፋ ዓይናሽን ብዬ ማጥፋት ነበረ ሴሜ ከዚህ በኋላ እኔን አንቺ አንተዋወቅም እያለ እየሰማሽ ነው። ልቀቀኝ እንጂ ልቀቀኝ፣ በናተ እያሰመመኝ ነው። እኔ ተቀኛለሽ አይ አላቅህም እያለችው እሱን በጣም ጥሩ ጎበዝ ልጅ እያለ ለቀቅ ያደርጋታል ማለት ነው። የተረገመ ልጅ እያለች ቲና በጣም ተበሳጭታ ተናዳለች፣ ማለት ነው። ማለትም የስራውን ያገኘችው ዝም ብላ መታ ፊት እያለች ነበረ ማለት ነው። በጣም በሚያሳዝን ሁኔታ እዚህ ጋር ደግሞ ጫሌ እንግዲህ የብርሃንን እዚህ ትንሽ ውስጥ ወንዝ ውስጥ አታፍሪም ስለፈጠረ አምላክ ልቀቀኝ ትለዋለች። ብርሃን ወዴት የወሰድካት ነው ጫኔ አታስብ፣ ወዴት እኔ የትም ለመሄድ አልፈልግም ልቀቀኝ ጫኔ ጫኔ፣ ልቀቀት እያለ አበበ፣ አንተን አያገባህም እየለዋል። ጫኔ ብዙ ማታቀው ነገር፣ የፈለገ ማላቀው ነገር ባይኖርም ብርሃንን አስገድደ መውሰድ አትችልም። እኔ ትልቅ ሰው ነኝ፣ የአባቷ ጓደኛ ነኝ። ከአንተ ጋር እንደዚህ ቆሜ አፍካፍ ለማየት ሰው ምን ይለኛል? ጫኔ፣ በቃ ተወኝ፣ የትም አትወስደኝም። ቆይ እናንተ ወንድምና እህትሞች ረስታችሁ ነው እንዴ መፍቅር አይን የምታዩት? እያለ እኔ ምንም የተለየ አዲስ ነገር ያደረግን ነገር የለም። እኔና ብርሃን አሁን ጥሩ ጊዜ እያሳለፍን ነው። አባክህን ሂድልን በቃ ይለዋል አበበ። አይ ካልክ ጥሩ መልካም እያለ እንግዲህ ከእናንተ ጋር ምን አለፋለፈኝ ለጋሽ ሄጄ መነገር ብቻ ነው የሚጠበቀኝ ይላል ማለት ነው ጫኔ። እንግዲህ እንግዲህ አበበ እሺ በቃ ነይ ብርሃን እንውጣ ከዚህ ወንዝ ውስጥ እያለ ሁለቱም ተያይዘው ይወጣሉ ማለት ነው። እዚህ ጋር ደግሞ ባቡሬ ሊሊ ቤት ቁጭ ብሎ ነበረ በርሲ እንኳኳ እንግዲህ ሮታ ስትመጣ ማነው እያለት፣ አንተ ቆይ ማነክ ትለዋለች ማለት ነው፣ ሩታን ማለት ነው። ከዚያ አንቺ ራስሽ ማነሽ? ቆይ እኔማ ሩታ ነኝ፣ ስለአንቺ እስካሁን አልሰማሁም። ሩታ ማነህ አንተ? ሲጀመር ባቡሬ ይባላለሁ፣ እንተዋወቅ ሲላት፣ እሷም ንቀው ሶፋ ላይ ቆጭ ትላለች። ኬት የመጣ ዘመድ? ሌሊይ የት ሄዳ ነው ትለዋለች ማለት ነው፣ ለባቡሬ። እዚህም ናት ከዚህ ነው፣ ኬት እመጣለሁ ብለሻል። ስምህ ማን ነበረ ያልከኝ? ባቡሬ ይባላለሁ ቆይ ምን አስደነገጠሽ? ይላታል። ምን ነክቶሻል ባቡሌ? ያለች እያሰበችው ቤዛ ያለቻት ነገር ትዝ ሲላት ለምለም የት ሄዳ ነው? ለሊ ምን አደርግሃታል? ምንም አላደረኳትም ሩታ ይላታል ማለት ነው። እንግዲህ እና እንዴት ነው እዚህ ቤት ልትገኝ የቻልከው? ትለዋለች ማለት ነው፣ ሩታ ለባቡሬ ማለት ነው። እንደዚያ ስጨነቂ ለካ እንደዚህ ነህ፣ እየቀለጥክ ነው እንዴ ከዛ እሷም ለምለም ማለት ጀመረች መጠራቷን። እረ አንቺ ተረጋጊ። ምኖፌን ጠነሽ ማን ፌንጣ? አንቺ ፌንጣ። ከዛ ለምለም ትመጣለች ለልዬ ያለቻት ሰላምታቸው ይተለዋወጡ ይገኛሉ። እንኳን ደና መጣች የተባባሉ ማለት ነው። ደና ነኝ እሮታ ቁጭ በይ ተላታለች። እሱ እንዴት እዚ ሊሆን ቻለ ባቡሬ የትንሽ ጊዜ ከኔን ጋር ሊሆን ለምን ለልዬ ባቡሬ አይደለም ከቤዛ ጋር ሆኖ እንደዚህ ያደረገች። አይ አክስቴ ነበረች ባቡሬ ደግሞ እሷን ያገዛት ነበረ ነገር ግን በኔ በኩል ላይ ያለው ሲሰማ አዝኖ ልኝ ለቀቀኝ። የፈለገን ነገር ቢሆንስ እንዴት ቤትሽ ላይ ታስገቢያለሽ? ሮታ ትላታለች። ተረጋጊ እህትሽ ናት። እንዴ እቺ ደግሞ ከየት ነው የመጣችሁ? ነበረች ከዛ ነበረች አው ናት። ተዋወቃችሁ እንዴ? ከዛ አትወድሽም ማለት ነው። እንዴት በዛ ሰዓት በጠፋሽ ጊዜ እኮ እሷን አላየኋትም። ማገኘህ ኖሮ መች ልቅህ ነበረ። ሁሉም በየበ ቦታ አንቺ ስፈልግሽ እሷ የት ነበረች ቤዛ? ካንተ ጋር ስታወራ ሰምንቼ ነበረ ባቡሬ። አሀ ቤዛ ቤት ቤትም የምታስጨናቂ አንቺ ነሽ። ምን አባቷ ትጨነቃለች። እሷ ለሊ ቢትሆን አንቺ እዚህ ቤት ማስገባት አነበረብሽም። እንዴት ሞኝ ትሆኛለች በዚህ ልክ አራራተሽ ሞኝ ነሽ ይላታል። ማለት ነው ባቡር፣ ስለኔ ምን አውቀሽ ነው? ለሊ ብዬ ነው የመጣሁት። ሌላ ትርፍ ወሬ አታውራ። እሮታ ታይ፣ እንደዚህ አትበይ ባቡሬ። ስታቂው በጣም ነው ምትወጁት ትለዋለች። እዚህ ጋር ደግሞ እንግዲህ ለምለምን እንግዲህ አዳይና የፍቅር እናትን እንግዲህ አዳይ ፍቅር ለምለም ለማየት ለመሄድ እፈልጋለሁ። ከዛ ዴቭም ሲከተል አንድ ጉዳይ አለኝ መጣሁ እያለ እሱም ይከተላታል ማለት ነው፣ በሎቻው እያለ ማለት ነው። ከዛ እንደተለመደበትን አዳይና ዴቭ አውቀው ነው ሙድ የያዙብኝ ትላለች። እንዴት ማለት ትላለች። አታያቸውም እንዴ በሲስተም ተነጋግረው እንደሚወጡ እማዬ አዳይ እና ዴቭ ከወንድምነት በዘለ ላይ የምትወደው ይመስለኛል። እንዴ ፍቅር ትለዋለች። አታያትም እንዴት እንደምታየው አንቺ። እስኪ ዝም በይ፣ የሰው ያላሰበውን አታስቢ። እነሱ መቻ ስቦታል ትላለች ማለት ነው። እዚህ ጋር ደግሞ ቤዛ አሸናፊ ምግብ ትረፍራፊ አምጥታ ስሰጠው ምንድነው ሲላት፣ ምግብ ነው። ከዛ ያየውና አዳይ የት ሄዳ ነው አንቺ የምታመጪ አለች፣ ትለዋለች ማለት ነው። ከዛ ምግቡን ካየው በኋላ አንቺ የተረገምሽ እያለ እንግዲህ እንዴት ብትንቂ ነው የኔ ትራፊ ምግብ ምታመጭልኝ? እያለ አሸናፊ ዱላውን የዘነዘነ ይገኛል ማለት ነው። አዳይ ስትመጣ ቆይ አሹቀስ በል ያለችው እንግዲህ አዳይ አታይ ማየት እንዴ የተረፈ ምግብ ስታቀርብልኝ። ቤዛ ስትላትም እንግዲህ አቤት ትላታለች ማለት ነው። ምንድን ነው ይሄ? ምግብ ነዋ። በይ አሁን ወስደሽ ሌላ ምግብ አምጪላት። እኔ አልመላለስም። ከፈለግሽ ራስሽን አድርጊ፣ አይመለከተኝም። ትላለች ቤዛም ማለት ነው። እንዴ እንዴት ብትደፍራኝ ነው እንዴት ምትለቅናኝ ነው ትራፊ ምግብ ተመጣልኝ? አትናደድ፣ በቃ እኔ ወስጄ ሌላ ቀይሬ አመጣልሀለሁ ትለዋለች አዳይ ማለት ነው። አሸናፊም አየ ከተማ ሰው ሰው ውሻ አድርጎ ነው የሚቆጥሩ አየ የሚየ ልጅ እያለ አሸናፊ ተከፍቶ ይገኛል ማለት ነው። ዴቭ አጠገቡ መቶ አሹ እንዴት ነክ ሲለው ጊዜ አዳይ ወጣች። እንዲህ ሲለው አይ አሁን ተመልሳለች እያለች እንግዲህ አዳይም ምግብን የአሸናፊ ይዘላት ትመጣለች። በቃ መጣናሹ ናይ አዳይ እኔ ሄደያሉ ዛሬ እንዴት ነው ያማረባቸው እያለ መጣን ለምለም አይተን እንመለሳለን እያሉ ሁለቱም ተያይዞ ይወጣሉ ማለት ነው። አሸናፊም ምግቡም ለመብላት ወደ ደረጃው ላይ ቁጭ እያለ ይገኛል ማለት ነው። ነገር ግን እንግዲህ ቤዛ የምታደርገው ነገር ስራ ሁሉ የሚያስጠላ ነገር ነው። ለምለም እዚህ ጋ ቤቷ ላይ ቁጭ ብላ በሰብ ተክዛ ነበረ። አዳይና ዴቭ ወደ ቤቷ ሲመጡ አዳይዬ እያሉ ሌልዬ እንዴት ነሽ የተባሉ ሰላምታ አንተ ሰላምታቸው እየተለዋወጡ ይገኛሉ። እሺ ቁጭ በሉ ተብሎ ቆጭ እያሉ ይመ ይገርምሻል፣ ጓደኛ ሻንቺሳ ላይ መቼም ደስተኛ ለመሆን አልቻለችም። ለምን እንዴ? እውነት ነው አዳይ አውለልዬ፣ ምንም ደስተኛ አዳለችም መራ እንደዛ አይደለም ዴቭ፣ እኛ ለብቻችን ጊዜ እናሳልፍ ሲላት እሷ አሻፈረኛለች። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ቸር